በስላሴ ስም እናገራለሁ። እንደምን ዋላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በዓለም ላይ ካሉ አገሮች የሴቶች መብት ከሚረገጥባቸው ሴቶች ሴቶቻችን እንደ ዕቃ የሚታይባቸው አገሮች መካከል የመጀመሪያዎቹ ዘጠኝና አስር መሪ አገሮች የእስልምና ሕዝብ ወይም ኢስላም የበዛበት በሸሪዓ የሚተዳደሩ አገሮች ናቸው። ምናልባት ይሄ እውነት ሆኖ ታለ፣ ብዙ የእስልምና መምህራን ግን ልክ የእስልምና ሃይማኖት የሴቶችን ነፃነት እንደሚያወጅ ስለ ሴቶች መብት እንደሚሟገት፣ መሐመድም ለሴቶች መብት ከቆሙ ታላላቅ ሰዎች ዋናው እንደሆነ አድርገው ይናገራሉ። ይህ ለምን ተከሰተ ብንል ብዙዎቻችን ስለእስልምና ስለማናቅ እንዲህ ብለው ለመናገር ነፃ ፈቃድ አላቸው። ሁለተኛ ደግሞ ብናቅም እንኳን እነዚህን ሰዎች ለማስተካከል ለማረም ፈቃደኛ ስላልሆነም ብዙ ሰዎች እንደዚህ ብሎ ይናገራሉ። ስለዚህም እኔ እንደማምነው የአንድ ችግር መፍትሄ የሚገኘው ችግሩ የተነሳበት ምክንያትና የችግሩ መንስኤን ማጥናት ትልቅ ጠቃሚ ነገር አለው ስለማምን የዚህ ትልቁ ችግር ምንድነው የሚለውን ነገር ለመፍታት ሴቶች ሊያውቋቸው የሚገቡ ሶስት የቁርአን አንቀጾች በማለት ትምህርቴን ጀምራለሁ። ሶስት የቁርአን አንቀጾች። በዚህ ድምፅ ላይ የምትሰሟቸው ማስረጃዎች በሙሉ ሙስሊሞች ወይም በኢስላም ሃይማኖት ተቀባይነት ያላቸው ብቻ ሳይሆኑ ሁሉም ሙስሊሞች በእያንዳንዱ ተግባራቸው በየእለቱ የህይወታቸው መመሪያ አድርገው የሚቀበላቸው መጽሐፍ ናቸው። እነርሱም ቁርአንና ሐዲስ ማለት ነው። ለምሳሌ ክርስቲያኖች ተውራትን፣ ኦሪትን እና ብሉይ እና ብሉይ ኪዳንና ሐዲስን እንቀበላለን። ነገር ግን የህይወታችን መመሪያ አድርገን የምንከተለው በእያንዳንዱ ህይወታችን የምንጓዝበት መንገድ ግን ሐዲስ ላይ እንደሆነ ሁሉ ለሙስሊሞችም ተውራትም ይቀበላሉ፣ ወንጌልም ይቀበላሉ፣ ቁርአንም ይቀበላሉ። ግን ነገር ግን የህይወታችን መምሪያ የሚያደርጉት ቁርአን እና ሐዲስ በመሆኑ እነዚህን ጠቅሳቸዋለሁ። የመጀመሪያው ማስረጃ ሱረቱል በቀራ ምዕራፍ ሁለት ቁጥር ሁለት መቶ ሰማኒያ ሁለት ላይ ነው። ይሄ አንቀጽ ስለምንድን ነው የሚያገረው? ስለ ውል ይናገራል። ሁለት ሰዎች ውል ሲፈጸም ሲፈራረሙ ምን ማድረግ እንዳለባቸው፣ ምስክርም ሶስት ወንድ ሰዎች መጥራት እንዳለባቸውና አንድ ወንድ ከጠፋ ምስክር የሚሆን ወንድ ከጠፋ ግን በወንዱ ምትክ ሁለት ሴቶች መምጣት መመስከር እንዳለባቸው ይናገራል። እንደዚህ ያልቃሉ፣ ከወንዶቻችሁ ሁለትን ምስክሮች አስመስክሩ፣ ሁለቱም ወንዶች ባይሆኑ አንዱ ወንድና አንደኛው ፍረታ፣ አንደኛይቱ ሌላዋን ታስታውሳ ዘንድ ሁለት ሴቶች ይመስክሩ ይላል። ስለዚህ በአንድ ወንድ ፈንታ ምስክርነት ሁለቱም ተሰውሰው መጣተ ሴቶች መምጣት አለባቸው፣ ሁለት ይላል። ስለዚህ ያ ሁለት አንድ ወንድን እኩል የሚሆኑ ሁለት ሴቶች ናቸው፣ ወይም የአንድ ሴት ምስክርነት የአንድ ወንድ ግማሽ ነው በማለት ይናገራል። ቆራ ነው። ነገር ግን እኛ ያለንም እንዲህ ትርጉም የምንሰጠው እስኪ መሐመድ ምን እንደሚል እንስማ። በሶሒሕ አልቡኻሪ በሁለት ሺህ ስድስት መቶ ሀምሳ ስምንተኛው ሐዲስ ላይ እንደዚህ ይላል። አቡ ሱዒድ አልኹድሪ ዘግበውታል ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። የአንዲት ሴት ምስክርነት የአንድ ወንድ ግማሽ አይደለምን አልዋት። ሴቶቹም አዎን ብሎ መለሱ። ነቢዩም ሰለላሁ ዐለይሂ ወሰለም ይህን በሴቶች አይኑሮ ጎደለነት ምክንያት ነው በሴቶች የአእምሮ ጎዶልነት ምክንያት ነው። ለዚህ ነው ቁርአኑ የአንድ ሴት ምስክርነት የወንድ ግማሽ አድርጎ ያስቀመጠው ብለው ማህመድ ያስቀምጣል። በእንግሊዝኛው ለመጥቀስ ያክል he said this is because of the deficiency of a woman's mind ማለት መለሱላቸው። እንደ ቁርአኑ ወይም እንደ መሐመድ ማስተምህሮ ከሆነ ሴቶች በአእምሮ ጎዶሎች ናቸው፣ የአስተሳሰብ ችግር አለባቸው። በዚህ ብቻ ያበቃ። ሳሒህ ሙስሊም 1442 ሐዲስ እንደዚህ ይላል የአላሁ መልእክተኛ ሰለላ ሌ ወሰለም ሴቶችን እንደዚህ አሏቸው ከእናንተ ውጭ በአስተሳሰብም በሃይማኖትም የደከመ አላየሁም አሏቸው ሴቶችም የአስተሳሰባችንና የሃይማኖታችን ድክመት ምንድን ነው ብለው ጠየቁ ነቢዩም ሰለላ ለ ሰለም በማስተዋል እንደዚህ ብለው መለሱላቸው የአስተሳሰባቸው ድክመት የሚታወቀው የሁለት ሴቶች ምስክርነት ከአንድ ወንድ ምስክርነት ጋር እኩል መሆኑ ነው ይህን የአእምሯቸውን ድክመት ያሳያል በማለት ይነግሯቸዋል ሶስተኛ ማስረጃን መፈረጃን ጠምር፣ ምናልባት ማስረጃ ያላቸው ብለው ለሚናገሩ ሰዎች ምክንያት እንዳይሆናቸው በሳይህ አልቡኻሪ ሳይህ አልቡኻሪ ቅጽ አንድ መጽሐፍ ስድስት ሐዲስ ቁጥር ሶስት መቶ አንድ ሐዲስ ቁጥር ሶስት መቶ አንድ እንደዚህ ይላል። የአላሁ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ አብዛኞቹ ወደ ሲኦል የሚገቡት እናንተ ሴቶች ናችሁ። ሴቶችም ለምን ብለው ጠይቋቸው፣ የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ለባሎቻችሁ መልካም ስላልሆናችሁና ብዙ ስለምትራገሙ ነው። ከእናንተ በላይ በሃይማኖትም በአስተሳሰብም ጎዶሎ የሆነ አይቻላውቅም አሏቸው። ጎዶሎ የሆነ the prophet said to the woman i have not seen anyone more deficient in intelligence and religion than you በማለት ይነግሯቸው። ስለዚህ ጠቅላላ እንደ አላህ መልዕክት እንደ ቁርአንም እንደ መሐመድ አስተምሮ ሴቶች የአእምሮ ጎዶሎት ናቸው። የአስተሳሰብ ድክመት አለባቸው ከወንዶች ጋር እኩል ስለማይሆኑ ቁርአኑ ምን ብሎ አዘዘ? የሁሉ አንድ በአንድ ወንድ ፈንታ ሁለት ሴቶች እንዲመሰክሩ አዘዘ። እሱ ወደ ሁለተኛው ጥቅስ እናምራ። በዚሁ በሱረቱል በቀራ ምራፍ ሁለት ቁጥር መቶ ሁለት መቶ ሀያ ሶስት ሁለት መቶ ሀያ ሶስተኛው አንቀጥረ እንደዚህ ይላል፣ ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁንም በፈለጋችሁት ሁኔታ ድረሱ ይላል። ምናልባት አንድ ሰው ስለ ሴቶች መብት እሟገታለሁ የሚል ከሆነ ሴቶችን እርሻ ብሎ መናገር አለበት እያለምንም እርሻ ማለት አንድ ገበሬ የሚገዛው የሚሸጠው መሬት ሲሆን እንደፈለገ እያረፈ ዘር የሚያበቅልበት ነው እንደሆነ እናውቃለን። ይህንን ቃል ግን የማህመድ እንዴት ብሎ እንደሚተረጉሙት እንመልከት። በሱነን አበዳውድ ሱነን አበዳውድ እንግዲህ ሐዲስ ነው። በሁለት ሺህ አንድ መቶ ሀምሳ ስምንተኛው ሐዲስ ያን እንደዚህ ይላል። ያው እንደምናውቀው ሙስሊሞች መሐመድ መጀመሪያ ከመዲና ነበሩ። ከዛ ከመዲና ወደ መካ ተሰደው ሄዱ፣ ከብዙ ሙስሊሞች ጋራ። ከዛ ከመካ ተመልሰው መዲና መጡ። አሁን መዲና ስመጡ አንዳንድ ሴቶች ከአንዳንድ ሴቶች ጋራ ወሲብ ሲፈጽሙ ወሲብ አደራረጋቸው አልተመቻቸውም። ቃሉን እስኪ በግልጽ ላንብበው። ቁረይሾች የቁረይሾች ሴቶቻቸውን እርቃናቸው የሆኑ ግንኙነት ሲፈጽሙም ግንኙነት ሲፈጽሙም ከፊት ከጀርባና በጀርባቸው አስተኝተው ያደርጉ ነበር። ሙሃጅራን ወደ መዲና በመጡ ጊዜ አንድ ሰው ከአንፈሮ ወገን የሆነች አንዲት ሴትን አገባ። ከእርሷን ጋራ ይህንን የግንኙነት አይነት ያደርግ ነበር። እርሷ ግን ይህንን አልወደደችም። ለባልዋም እኛ በአንድ በኩል እርሱም ጀርባችንን አስተኝተን ግብረ ስጋ ግንኙነት እናደርግ ነበረ። ከፈለክ በዚህ በኩል እናደርግ ካልሆነ ግን ወደ እኔ እንዲያቀርብ አለችው። ይህንን ነገር በአገር ሁሉ ተሰማ፣ በአላህ መልእክተኛ በነብዩም ዘንድ ደረሰ። አላህም በዚህ ጉዳይ ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁንም እንደፈለጋችሁት በፈለጋችሁት ሁኔታ ድረሱ የሚለውን የቁርአንን አንቀጽ አወረደ በማለት እናደረ። ስለዚህ የቁርአን አንቀጽ ያወረደው ምንድን ነው? ወንድ ሚስቱን በፈለገበት ሁኔታ በፈለገበት ጊዜ ወሲብ መፈጸም እንደሚችል ሚስትየዋ መከልከል እንደማትችል አልፈልግም ኖ ማለት እንደማትችል መብት እንደሌላት፣ ስለዚህ እንደወረደ ራሱ ሀዲሱ ይነግረናል። በዚህ ብቻ ያበቃ? እስኪ መሐመድ ምን ብሎ እንዳስተማረው እንመልከት። ሶሒሕ አል ቡኻሪ አራተኛው ቅጽ ሃምሳ አራተኛው መጽሐፍ ሐዲስ ቁጥር 460 አለ። ይህንን ማስረጃ የምሰጠው ማንም ሰው ገብቶ እንዲመለከተው ነው። ሐዲስ ቁጥር 460 አለ። አቡ ሁረይራ ዘግበውታል ይላል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ ባል ሚስቱን ወደ አልጋ ቢጠራት ወይም ግብረ ስጋ ሊፈጽሙ ዘንድ ወደ አልጋ ቢጠራት እርሷም እምቢ ብትል በቁጣም ብትናገረው መላኢካዎች ወይም መላእክቶች ሌሊቱን ሙሉ እስከ ጠዋቱ ድረስ የረግሟታል። መላእክት እየረግሟት ያድራሉ ሌሊቱን ሙሉ ሚስት ይሆል ለምን? ለባሏ ስላልሳዘዘች እሺ ስላላለች። ለምን ሴቶች ለእናንተ ለወንዶች ለባሎች እርሻ ናቸው ይላልና አላህ። እስኪ ሌላ ማስረጃን እንጨምር፣ ጃሚ አልክርሚዚ ፍሪዚ እንግዲህ ዘ አንድ ሺህ አንድ መቶ ስልሳኛው ሐዲስ ላይ ጣሊቅ ኢብን ዓሊ ዘግበውታል። የአላሁ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። አንድ ሰው ፍላጎቱን ለማርካት ሚስቱን በጠራት ጊዜ ምድጃ ላይ እንኳን ብትሆን መምጣት ይገባታል ይለናል። ምን ላይ እንኳን ብትሆን? ምድጃ ላይ እንጀራ የጋገረች እንኳን ብትሆን፣ ወጥ የሰራች እንኳን ብትሆን ባልየው ነይ ቢላት መምጣት፣ ሂጂ ቢላት መሄድ አለባት። በቅንፍ ይሄ ሀዲስ አንዳንድ ሰዎች ለመቃወም ምን ይላሉ? ይሄ ሀዲስ እኮ ዳዒፍ ነው፣ ስህተት ነው፣ እውነተኛ አይደለም ያለ ሁለት ጥያቄዎች ማንሳት እንችላለን። የመጀመሪያው ዳዒፍ ከሆነ ትክክል ካልሆነ ለምን ሀዲስ መጽሐፋችሁ ላይ አስቀመጣችሁት? ጥያቄያችን፣ ሁለተኛ ይህ አሁን የጠቀስኩት የቲርሚዚ ሀዲስ መጨረሻ ላይ ሰሒህ በማለት በቅንፍ ያስቀምጠዋል። ስለዚህ ትክክለኛ ታማኝ የሆነ ሀዲስ ነው ማለት ነው በዚህ መሐመድ ምን ይላሉ? አንድ ሰው ሚስቱን በጠራት ጊዜ ምንም እንኳን የፈለገችውን ስራ ይፈራት ቢሆንም መምጣት አለባት። ለምን እርሻናትና እንደፈለክ ረሳት፣ እንደፈለክ አርጋት የሚል የቁርአን ያንቀል ሲተረጉሙ ማለት ነው። የመጨረሻ አንድ ማስረጃ እንጨምር። ሱነም ኢብን ማጃ ሰብን ሐዲስ ነው። ይሄን 1853 ነው ሐዲስ፣ እንደዚህ ይላል ለባሏ የሚገባውን አሁን ይሄ የመሐመድ ምክር ነው፣ የመሐመድ አስተምሮ ነው። ለባሏ የሚገባውን ተታደርግ ለአላህ የሚገባውን የምታደርግ ሴት የለችም። ስለዚህ ባሏን ሳታስደስት አላህን ለማስደሰት አይቻልም። ግንኙነት ለማድረግ ባሏ በጠየቃት ጊዜ በግመል ኮረቻ ላይ እንኳን ብትሆን እምቢ ማለት የለባትም ይልና በቅንስ ሐሰን ይለዋል አለ ሐዲስ ሐሰን ማለትም ተቀባይ የሆነ ማለት ነው። በግመል ኮረቻ ላይ እንኳን ብትሆን፣ በመኪና እንኳን እየሄደች ብትሆን ባለ የሆነ ይብላት የፈለገውን እርካታ ለመፈጸም ነው ይብላት እምቢ ማለት መብት የላትም። ለምን ሴቶቻችሁ ለእናንተ እርሻ ናቸው በፈለጋችሁት እንደፈለጋችሁት እርሷቸው ይላል ይላልና ቁራን አንተ ለዚህ ቁርአኑ በግልጽ ቀል ይናገራል። የቁርአኑ ማብራሪያ ደግሞ መሐመድ በትምህርታቸው በትምህርቱ አስተምሮናል ማለት ነው። እሺ ሶስተኛው እንሂድ። ምናልባት ለባሎቻቸው የማይታዘዙ ሴቶች ቢኖሩስ ላይኖሩ ይችላሉ። ነይ ብትባል ቆየኝ፣ ተራ ላይ ነኝ ለምትል ሚስት ብትኖርስ የሚለውን በሱረቱ ኒሳ በአራተኛው ምዕራፍ ቁጥር ሰላሳ አራት ላይ እንደዚህ የሚል ቃል እናገኛለን። ወንዶች በሴቶች ላይ አሳዳሪዎች፣ ቋሚዎች ናቸው አላህ ከፊላቸውን በከፊሉ ላይ ወይም ወንዶች በሴቶች ላይ በማብለጡ ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቅ ጠባቂዎች ናቸው ይልና እነዚያ ማመጣቸውን የምትፈሩትን ገስጿቸው። አሁን አንድ ሴት ታምጽብኝ ይሆናል እንቢት ስለኝ ይሆናል ብሎ ያስባል ማለት ነው። ማመጣቸውን የምትፈሯቸው ምን አድርጓቸው ይላል፣ ገስጿቸው፣ በመኝታዎችም ተለዩአቸው። በመኝታ ተለይ ሌላ አልጋ ስጧቸው፣ ሌላ ቦታ ይተኙ። መጨረሻ ሶስተኛ ምቷቸው ወይ ብሎ ይናገራል። ቢታዘዟቸው እነርሱን በእነርሱ ላይ መንገድን ያስፈልጉ። ስለዚህ መጀመሪያ አንድ ባል ሚስቱን ነይ ቢላት ካልመጣች፣ አሁን እንተኛ ቢላት ካልተኛች፣ የፈለገውን ነገር ካላደረገችለት እርሻ ነችና እንደ እርሻ ካላ ካላረሳት ሶስት ነገሮችን አለ። የመጀመሪያ ይገስጻታል፣ ሁለተኛ በአልጋ ይለያታል። እምቢ ካለች ግን ይገርፋታል፣ ይመታታል ይለናል። ሴቶች እርግጥ ነው አሁን ይሄንን ስንጠቀለለው ሴቶች በአሰፈ የደከሙ ናቸው፣ የአእምሮ ጎዶሎ ወጡ ናቸው ብለው ቁርአኑ አልሐምዱሊላህ ማስተውረው ናል። እነዚህ ሴቶች እንግዲህ ደግሞ ለወንድ ለእርካታ ማስፈጸሚያ የወሲብ እቃዎች እርሃዎች ተደርገው ይታሰባሉ። ይህ ብቻ ላበቃ ማይታዘዙ ኮራ ደግሞ ይገረፋሉ። ይህን ንግረፋ ደግሞ ብዙ ማስረጃ መጥቀስም እንችላለን። ለምሳሌ አንዱን እንጥቀስ። ሰሒሕ አልቡኻሪ ቅጽ ሰባት ሐዲስ ቁጥር 3711 ሐዲስ ቁጥር 715ኛው እንደዚህ ላይ በዚህ ሐዲስ እንደምናነበው ከአሁን በፊትም ስለ ሴቶች ግርፋት በሰፊው ተመልክተን ነበረ። አንዲት ሴት ባሏ ገርፋት መጣ ነበር። የሚገርመው ነገር ሴት ያረገች ሁሉ አረንጓዴ ነበረ። ነገር ግን ወደ ነቢዩ መሐመድ መጣች፣ ያው ክስ ለመመስረት ባሌ እንደዚህ ገረፈኝ እባክህ ፍርድ ልትል መጣች። የሚገርመው አይሻ ነው ያገኘችው። አይሻ በጣም ተወዳጇ የመሐመድ ሚስት ነበረች። መሐመድ ሰማንያ አራተኛው እድሜው እያለ በዘጠኝ በስድስት በ6 ዓመቷ አግብቶ በ9 ዓመቷ ጋር የተገናኛት ትንሿ ሚስታቸው ነበረች። አይሻ እንግዲህ አይሻ ምንድን ነው ያለችው? እንደ ሙስሊም ሴት መከራዋን የምታይ ሴት ፍጹም አላየሁም። ይኸው ቆዳዋ ከልብሷ በላይ አረንጓዴ ሆነዋል አለችው። አይሻ ይዛት ይዛት መጣች፣ ያቺን ሴትዮ አቤቱታ የምታቀርበውን ሴት ይዛት መጣች ነው ወደ መሐመድ። እንደ ሙስሊም ሴት መከራውን የምታይ ሲፈጽም ያላየም እውስት ይገላዋል ከልብሷ በላይ እኮ ገላው አረንጓዴ ይሆናል። እሷ አረንጓዴ ልብስ አድርጋ የነበሩ ሴትዮ ከግርፋቱ የተነሳ ቆዳዋ በልዞ ቀለሙ ቀይሮ አረንጓዴ ሆኖ ከልብሷ በላይ አረንጓዴ ይሆናል። ይሄን የተናገረችው ክርስቲያን አይደለችም። ይሄን የተናገረችው የእስልምና ጠላት አይደለችም። ይሄንን የተናገረችው እሙሉ ሙእሚኒን የምዕመናን የሙስሊሞች ሁሉ እናት የምትባል ከሴቶች ሁሉ በላይ የሆነችው ከመሐመድ ሚስቶች ሁሉ የምትበልጠው የተባለችው አይሻ ነች። ከሙስሊም ሴቶች በላይ መከራን የመታየለችን ይህንን ስጠቀልሎ ምን ያሳየናል? ለምንድን ነው ይህንን? ከሆነ ለምንድነው የሙስሊም መምህራን እንደ እስልምና የሴቶችን ነፃነት የሚሟገት የለም ብሎ የሚናገሩ? ስለዚህ መፍትሄው ምንድነው? የመጀመሪያው እንደጀመርኩት ለዚህ ሁሉ መፍትሄው መጀመሪያ ችግሮ የተነሳበት መፍትሄ ችግሮ የተነሳበት ምክንያት ችግሩን ለምን ተነሳ ቢሎ ስለዚህ፣ ሰዎች በተለይ በአሁኑ ጊዜ በዓለም ላይ ያሉ በሸሪዓ የሚተዳደሩና የሙስሊም ሀገራት ላይ በጣም በተለይ በአፍጋኒስታን እና ፓኪስታን ብትሄዱ 86% በ2010 የወጣው መረጃ 85 86% በፐርሰንት ሴቶቹ በባለቻቸው ይደበደባሉ፣ ይገረፋሉ፣ የግረፋት ሰለባ ይሆናሉ ሁሉ 65% ሌላ ቅጣቶች ሁሉ ሴቶች በዚህ መልኩ ያልፋል። ህይወታቸውን በምሬት ህይወታቸውን ከእንደ እቃ ሆኖ ያልፋል። ታዲያ ምን እናርግ? እኔ እነዚህ ማስረጃዎች ወሰድ ስደግ ረጋለሁ እናንተ ደግሞ ይሄን ሰምታችሁ ለጓደኞቻችሁ ለቤተሰቦቻችሁ ይሄን መረጃ በማስተላለፍ እውነት እንዲገለጥ ማድረግ የውላስናችሁ ጾናል ማለት ነው። ክርስቶስ ኢየሱስ አምላካችን በማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 28 ላይ እንደዚህ ብሎ ይናገራል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ እኔ ማሳረፋችኋለሁ። ቀንበሬ በላያችሁ ተሸከሙ፣ ከኔም ከኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ ይላልና እረፍት ለማግኘት የእረፍት ባለቤት የህይወት ባለቤት ወደ ነው ወደ ክርስቶስ እንቅረብ። ቅዱስ ጳውሎስም የክርስቶስን ቃል ሲያጠናልን በገላትያ ሰዎች ምዕራፍ 3 ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ናችሁና ይላል። ወንድም ሴትም የለም፣ ሁላችሁ በክርስቶስ አንድ ናችሁና ይላልና ወደዚህ አንድነት ወደዚህ በክርስቶስ ያለው ፍቅርና ህብረት በዘላለማዊ እረፍት እንድንገናኝ በዚህ አዚም ታስረው ላሉ በተለይ ቁርአንን እንደ ፈጣሪ ቃል ይሄን የመሐመድ አስተምሮ ልክ ከፈጣሪ የወረደ እውነተኛ የነብይ ቃል አድርገው ለሚቀብል ሰዎች አይናቸው አብርቶላቸው ወደ እውነተኛ እረፍት ለክርስቶስ እንዲመጡ የእግዚአብሔር መልካም ፈቃድ ይሆንልን ይሆንላቸው። የእግዚአብሔር ሰላም ከእናንተ ጋር።